በእግዚአብሔርና በአብርሃም መካከል ላለው ቃል ኪዳን ለትውልድ ሁሉ የሆን ዘንድ እግዚአብሔር የሰጠው ምልክት ምን ነበር? ሀ ቀስተ ደመና፣ ለግርዛት፣ ሐ መር ውሃ፣ የአውራ በግ ደም። መልሱ ለግርዛት። መልሱ ለግርዛት ነው፣ በትክክል ተመልሷል። አብርሃምና እግዚአብሔር ቃል ኪዳን ሲገቡ ምልክት የሆናቸው ዘንድ የግርዛት ምልክት በኦሪት ዘፍጥረት ምዕራፍ 17 ቁጥር 11 ላይ የሚገኝ ነው። ጥያቄ ቁጥር 3 ያዕቆብ በላባ ዘንድ ስለ ሁለቱ ሴት ልጆቹ ምን ያህል አገለገለው? ሀ 7 ዓመታት፣ ለ14 ዓመታት፣ ሀመርሃ 10 ዓመታት፣ ለ14 ዓመታት፣ ለ14 ዓመታት መልሱ ለ14 ዓመታት ነው። በትክክል ኦሪት ዘፍጥረት ምዕራፍ 29 ከቁጥር 20 እስከ 27 ባለው የሚገኝ ነው። ያዕቆብ አገልግሎት የሰጠው ለ14 ዓመታት ነው። ጥያቄ ቁጥር አንድ ከደቀ መዛሙርቱ ከሁሉ በኋላ ወይም መጨረሻ የሞተው ማን ነው? ይመልስ ሐዋርያው ዮሐንስ። ከደቀ መዛሙርቱ ከሁሉም መጨረሻ የሞተው ሐዋርያው ቅዱስ ዮሐንስ። በትክክል ተመልሰው።

የሊያ ልጅ ዲና የኤሞር ልጅ ባስነወራት ጊዜ እና የሴኬም አባት ኤሞር ልጃቸውን እንዲድሩላቸው በተማጠነ ጊዜ የያዕቆብ ልጆች መልስ ምን ነበር? የሊያ ልጅ ዲና የኤሞር ልጅ ባስነወራት ጊዜ እና የሴኬም አባት ኤሞር ልጃቸውን እንዲድሩላቸው በተማጠነ ጊዜ የያዕቆብ ልጆች መልስ ምን ነበረ? ሃ ኤሞርንና ልጁን ሴኬምን ገደሉ። ለኤሞርና ልጆቹ ያመጡትን እጅ መንሻ ተቀበሉ። ሀምር ውሃ ኤሞርንና ልጁን ረገሙ። ሀሌታ ውሃ ኤሞርና ልጁን ሴኬምንም ገደሉ። መልሱ፣ ሀሌታ ውሃ ኤሞርንና ልጁን ሴኬምን ገደሉ። በትክክል ተመልሰዋል። አዎ እንዲህ ድውላቸው ሊጠይቁ በሄዱበት ጊዜ በጣም ተናደውም ስለነበረ እጅግ ተቆጥተው ሁለቱንም ገደሏቸው ጥያቄ ቁጥር ሶስት ያዕቆብም ህልም አለመ መሰላል በምድር ተተክሎ ራሱን ወደ ሰማይ ደርሶ የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ሀ ከአባቱ ከይስሐቅ ቤት ወጥቶ ወደ አጎቱ ላባ በመሄድ ላይ እያለ ነበረ ለ ከአጎቱ ከላባ ቤት ቆይታውን ጨርሶ ወደ አባቱ ይስሐቅ ቤት ሲመለስ ነበር። ሀመር ውሃ የወንድሙ የኤሳው ቁጣ እስኪበርድ ከሸሸበት ለመመለስ በሚያደርገው መንገድ ነበር። ሀሌታ ውሃ ከአባቱ ከይስሐቅ ቤት ወጥቶ ወደ አጎቱ ላባ በመሄድ ላይ እያለ ነው መልሱ ሀል ሊታዋ ነው በትክክል ተመልሶ። የአዲስ ኪዳን ጥያቄ ከዮሐንስ ወንጌል ነው የተዘጋጀው። ጥያቄ ቁጥር አንድ አይሁድ ኢየሱስ የፈወሰውን እውር ወላጆች ጠርተው ስለ መታወሩና ስለ መከፈቱ በጠየቋቸው ጊዜ ወላጆቹ ምን አሉ? አይሁድ ኢየሱስ የፈወሰውን እውር ወላጆች ጠርተው ስለመታወሩና ስለመከፈቱ በጠየቋቸው ጊዜ ወላጆቹ ምን አሉ? ሀ ጠይቁት፣ እርሱ ሙሉ ሰው ነው አሉ። ለ ፈርተው፣ አናውቀውም አሉ። ሐ መሮሃ የናዝሬቱ ኢየሱስ ፈወሰው አሉ። ጨምሯ ጠይቁት እርሱ ሙሉ ሰው ነው አሉት መልሱ ሀሊታ ውሃ ጠይቁት እርሱ ሙሉ ሰው ነው አሉ በትክክል ተመልሷል ዮሐንስ ወንጌል ምዕራፍ 9 ቁጥር 19 እስከ 21 ባለው ክፍል ዕውሩ ከበራ በኋላ አይሁዳውያን መጥተው ምንድን ነው የተከናወኑ ሲሉ እሱ ሙሉ ሰው ነው ጠይቁት ምን እንደተፈጠረ ራሱ ያውቃል፣ ይነግራቸዋል ብሎ መልሰዋል። በትክክል ተመልሰዋል። ጥያቄ የምረጥ ጥያቄ ቁጥር አቤል ጥያቄ ቁጥር ሁለትን መርጧል። ሳራን እነሆ ለወንድምሽ ሺህ ሚዛን ብር ሰጠሁት። ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ ጽድቅሽም ለሰዎች ሁሉ ተገልጧልና ብሎ ያላት ማን ነበር? ሀ አቤሜሌክ፣ ለመልከጼዴቅ ሀመሮ ውሃ ከሶስቱ ሽማግሌዎች አንዱ ሀሌታ አቤሜሌክ። መልሱ ሀሌታ ውሃ አቤሜሌክ ነው። በትክክል ተመልሷል። መቅደስ ጥያቄ ቁጥር ምረጪ። ጥያቄ ቁጥር ሁለት በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሀሳብ ያገባበት ማን ነበር? ሀ የአይሁድ አለቆች፣ ለሮማውያን ወታደሮች፣ ሀምሮሀ ዲያብሎስ። በትክክል ተመልሰዋል። በዮሐንስ ወንጌል ምዕራፍ 13 ቁጥር ሁለት ላይ ነው። ይሁዳ ዲያብሎስ ሐሳብ ሰጠው፣ እሱም ደግሞ የዲያብሎስን ሐሳብ ተቀብሎ አሳልፎ እንዲሰጠው ወስኖ ወደ አይሁድ አለቆች ሄዶ ኢየሱስን ሸጠው፣ አሳልፎ ሰጠው። ዱራሜን ጀምር። እሺ፣ የመዝሙር ጥያቄ ቁጥር ጥያቄ ቁጥር አንድ

አንተ ሌለበት መከራና ጭንቀት ሞት የሰፈነበት፣ አስተዋይ የሚሆን ዛሬ በዚህ ዘመን ሁሉን ነገር ትቶ ባንተ ላይ ይታመን።

እንዳይመል ዱራሜ አይምሴስ የብሉይ ኪዳን ጥያቄ ቁጥር አንድ። አብራም ወንድሙ ሎጥ እንደተማረከ በሰማ ጊዜ የቤቱን ብላቴኖች አሰልፎ ምርኮውን ሁሉ አስመለሰ። ከዚያ ጦር ሲመለስ እንጀራና የወይን ጠጅ ይዞ የተቀበለው ንጉስ ማን ነበር? ሀ የሰናኦር ንጉስ በአምራፌል፣ ለ የኤላም ንጉስ በከሎ ደጎምር አመሩሃ የሳሌም ንጉስ መልከ ጸዲቅ የሰላም ንጉስ መልከ ጸዲቅ መልሱ ሀመር ውሃ የሳሌም ንጉሥ መልከ ጸዲቅ ነው። በትክክል ተመልሱ። እሺ ወደ እናንተ መጥቻለሁ። ከፍልሰታ ጀምራለሁ። ጥያቄ ቁጥር ሁለት ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራው ማን ነው እርሱ ወይስ ወላጆቹ ባሉት ጊዜ የኢየሱስ መልስ ምን ነበር? ሃ ስለ አባቶቹና አያቶቹ በደል እነሆ እውር ሆነ፣ ለንስሐ ባትገቡ ገቡ እናንተም የበለጠ ጥፋት ይጠብቃቸዋል። ሐመርሃ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ሐመርሃ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። በትክክል ተመልሷል። ጥያቄ ቁጥር አንድ። ጥያቄ ቁጥር አንድ። ካቶሊካዊት ቤተ ክርስቲያን አንድ ሰው ማመዛዘን ይችላል ለማለት የማመዛዘኛ እድሜ የምትለው ስንት ዓመት እድሜ ነው? ሄሎ አባ፣ አባ ፍልሰታ ነኝ ከካቶሊክ ቲቪ ሆኜ ነው የምደውለው። እሺ፣ ካቶሊክ ቤተ ክርስቲያን አንድ ሰው ማመዛዘን ይችላል ለማለት የማመዛኛ እድሜ የምትለው ስንት ዓመት እድሜ ነው? ማመዛዘኛ እድሜ? አዎ፣ እድሜ የምትለው ስንት ዓመት እድሜ ነው? ሰባት አመት ጀምሮ። እሺ፣ አባ አመሰግናለሁ። እሺ፣ እሺ፣ እሺ እሺ፣ ትስማማላችሁ? ተስማምታችኋል። ሌላ ቦታ ደሞ እሺ። መልሱ ሰባት ዓመት ነው። በትክክል ተመለሰ። ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት የያዕቆብ ልጆች ዮሴፍን ለእስማኤላውያን የሸጡት በስንት ነበር? በአስር ብር ለበሃያ ብር አምር ውሃ በሰላሳ ብር። ለበሃያ ለበሃያ ብር በትክክል ተመልሰዋል። የመጨረሻው የብሉይ ኪዳን ጥያቄ አበበ፣ ጥያቄ ቁጥር አንድ። አብርሃም እግዚአብሔር ተገልጦለት ለዘርህ እሰጣለሁ ባለው ምድር ምን አደረገ ሃ ድንኳን ተከለ መሠዊያ ሠራ የእግዚአብሔርንም ስም ጠራ። ለሎጥን ሶራን ከብቶቹን አሳረፈ ድንበሩንም ከለለ። ሐመር ውሃ ከቀድሞ ከነአናውያን ነዋሪዎች ጋር ጦር ተዋጋ። መልሱ ሀሌታ ውኃ ድንኳን ተከለ መሠዊያ ሠራ የእግዚአብሔርንም ስም ጠራ የሚል ነው። በትክክል የመጨረሻውን ጥያቄ ዘመናዊ ጥያቄ ቁጥር አንድ በዮሐንስ ወንጌል ኢየሱስ ከአምስት እንጀራና ከሁለት አሳ የመገባቸው ሕዝብ ብዛት ምን ያህል ነበር? ሀ አራት ሺህ ለአምስት ሺህ አእምሮ አሥራ ሁለት ሺህ ለ ለአምስት ሺህ በትክክል ተመልሶ። ይህ ክፍል የምናገኘው በዮሐንስ ወንጌል ምዕራፍ ስድስት ከቁጥር አስር ላይ ነው። አምስት ሺህ ያህል ወንዶች ተቆጠሩ ነው የሚለው። የጠቅላላ እውቀት ጥያቄ እዚሁ ትመልሳላችሁ፣ ካልሆነም ትደውላላችሁ። ከእናንተ ነው የምጀምረው። ጥያቄ ቁጥር አንድ የጠቅላላ እውቀት ጥያቄ ቁጥር አንድ እመቤታችን ቅድስት ድንግል ማርያም እንደ ኤውሮፓውያን አቆጣጠር በ1917 በፋጢማ ለሶስት ልጆች ተገለጠች። ፋጢማ የት ሀገር ይገኛል? ሄሎ ሰላም ነው። አብረ ውስጥልን ዘመናዊ ነኝ ከካቶሊክ ቲቪ ነው። ጥያቄ እመቤታችን ቅድስት ድንግል ማርያም እንደ አውሮፓውያን አቆጣጠር በ1917 በፋጢማ ለሶስት ልጆች ተገለጠች ፋጢማ የት ሀገር ይገኛል ይላል ጥያቄው። ፋጢማ ፖርቱጋል። እሺ አመሰግናለሁ። እመቤታችን ቅድስት ድንግል ማርያም የተገለጠችው ፋጢማ ፖርቹጋል ነው ብለዋል። ትስማማላችሁ? ፖርቹጋል እናንተም አምናችሁበታል። መላሹም በትክክል መልሷል። ፖርቹጋል ነው፣ በ1917 ፋቲማ ላይ ተገልጣለች። ጥያቄ ቁጥር ሁለት ቻሳስብ ደስ ደስ ይለኛል፣ ኢየሱስ እንኳን ብዬ ሰላም ይሰማኛል። ኢየሱስ የእኔ ሰላሜ፣ ኢየሱስ የእኔ እረፍቴ፣ ቁስልመሜ ፈዋሼ

ኤልያስ ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት አብርሃም በከነአን ድርቅ በገባ ጊዜ ወደ ግብፅ ሄደ። የግብፅ ሰዎች ሀ. ብዙ ከብቶች እንዳሉት ባዩ ጊዜ ግመሎቹን ወረሱ። ለ. በሚስቱ ቁንጅና ተማርከው ሚስቱን ወሰዱ። ሐመርሃ የእግዚአብሔር ሰው ነውና ቡራኬ ጠየቁት። ሊ በሚስቱ ቁንጅና ተማርከው ሚስቱን ወሰዱ። ለ በሚስቱ ቁንጅና ተማርከው ሚስቱን ወሰዱ። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 14 እስከ 20 ባለው የአብርሃም ሚስት ሳራን ባዩ ጊዜ እጅግ ውብና ቆንጆ ስለነበረች እሷን ወሰዱ። ጽጌ ጥያቄ ቁጥር ጥያቄ ቁጥር ሶስት የያዕቆብን ስም እስራኤል ብሎ የቀየረው ማን ነበር? ሀ እናቱ ርብቃ፣ ለ የእግዚአብሔር መልአክ ሀምሮሃ አባቱ ይስሐቅ። የእግዚአብሔር መልአክ። ለ መልሱ ለ የእግዚአብሔር መልአክ በትክክል ተመልሷል። የእግዚአብሔር መልአክ ስሙን ከያዕቆብ ወደ እስራኤል ቀይሮታል። ጥያቄ ቁጥር አራት በፈርዖን ፊት ዕብራዊው ዮሴፍ ሕልም እንዲፈታ ያስተዋወቀው ማን ነበር? ሀ የፈርዖን ሚስት፣ ለ የጠጅ አሳላፊዎች አለቃ ሐመሮ ሃ የፈርዖን የግምጃ ቤት ኃላፊ። ለ የጠጅ ኃላፊ፣ የጠጁ አሳላፊዎች አለቃ ለ። ለ የጠጅ አሳላፊዎች አለቃ፣ በትክክል ተመልሷል። በመጨረሻው እራት ኢየሱስ አሳልፎ ስለሚሰጠው ደቀ መዝሙር ሲነግራቸው ጌታ ሆይ ማን ነው ብሎ የጠየቀው ማን ነበር? ሀ ዮሐንስ፣ ለእንድሪያስ ሐምሮሃ ጴጥሮስ፣ ዮሐንስ ሐሌታ ውሃ ዮሐንስ፣ በትክክል ተመልሷል። ከእናንተ ውስጥ አንዱ አሳልፎ ይሰጠኛል ብሎ ጌታ ኢየሱስ ሲናገር ዮሐንስ ጠጋ ብሎ ማን ነው ማን ነው አሳልፎ የሚሰጥህ ብሎ ጠይቆታል። የጠቅላላ እውቀት ጥያቄ ቁጥር ምረጡ። ጥያቄ ቁጥር ሁለት በዓለም ከፍተኛው የካቶሊክ ሕዝብ ቁጥር ያላት ሀገር ማን ናት? ብራዚል። ብራዚል በትክክል ተመልሷል። በአንድ ጊዜ ነው፣ ብራዚል ብሎ ሳይደውል የመለሰው። በጣም ጎበዝ። ጠቅላላ እውቀት ዋቻሞ፣ ጥያቄ ቁጥር አንድ። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የምን ሀገር ዜጋ ነበሩ? አንቺም መደወል ትችላለሽ የእሱ ካልተመለሰ

ሰላም ነው። ከሰላም ካቶሊክ ቴሌቪዥን ጥያቄ እና መልስ ውድድር ነው እና ምንደውልልህ። ሪሰ ልቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የምን አገር ዜጋ? ሪሰ ልቃነ ጳጳስ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የምን ሀገር ዜጋ ነበሩ? የፖላንድ እሺ መላሻችን በትክክል መልሰዋል፣ መላሻችንም እናመሰግናቸዋለን። የፖላንድ ዜግነት ነበራቸው። የመጽሐፍ ቅዱስ ክፍል እኔ አነባለሁኝ። መጽሐፍ ቅዱስ ክፍሉ የት እንደሚገኝ ፍንጭ እሰጣቸዋለሁ። ቀድሞ የመለሰ ምዕራፉን ቁጥሩን ቀድሞ የመለሰ ወደሚቀጥለው ዙር ያልፋል ማለት ነው። ስለዚህ መጽሐፍ ቅዱሶቻችሁን አዘጋጁ። እኔ ስጀምር እናንተ የትኛው ምዕራፍ የትኛው ቁጥር እንደሆነ ቀድሞ ባገኘ ይሆናል ማለት ነው። የማነበው ክፍል የዮሐንስ ወንጌል ምዕራፍ 15 እስከ 21 ያለ ነው። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ከአንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙም አላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከዓሳው ብዛት የተነሳ ሊጎትቱት አቃታቸው። አግኝተናት ዮሐንስ 21 ከቁጥር ሦስት እሺ ዮሐንስ 21 ከቁጥር ሶስት ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛ ካንተ ጋር እንመጣለን አሉት። መተውም ወደ ታንኳይቱ ገቡ። በዚያችም ለሊት ምንም አላጠመዱም። በነጋ ጊዜ ኢየሱስ በባህር ዳር ቆመ፣ ደቀ መዛሙርቱም ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙታላችሁ አላቸው አላቸው። ስለዚህ ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱ አቃታቸው። ኢየሱስ ሲወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ሐዋሳ ዩኒቨርሲቲ ካቶሊክ ተማሪዎች በትክክል መልስ